ትንሽ ጊዜ ያለን ሶስት ደቂቃ ለን፣ ወደ አማርኛ ትንሽ ይገልበጥ እንበል። ፊንገር ሾው እንደ ዮኒ ማኛ ከዚህ ሚዲያ ጌታን አስቀብዬ አጠፋሻለሁ። ኦኬ፣ እንደ ዮኒ ማኛ ከዚህ ሚዲያ ጌታ አስቀብዬ እንድጠፍ፣ ማረክሽ። አርፈሽ ቁጭ በይ። ያ መጎርጎርሽን ቀጭ ቀጥ። አንዳንድ ጊዜ ደግሞ በርበሬ ስለምትቤት ትወይን ፎር ሃውርስ በበርበሬ የነካሽበትን ስትነኪው እንዳያቃጥልሽ በደንብ እየታጠብሽ እያጸዳሽ እጅሽ ሲገባ እንት እንዳይጥሽ እና ፕሊስ አርፈሽ ቁጭ በይ። አትንኪኝ፣ ስሜን አታውሪ። ዜድ ዜድ ጥሩልኝ፣ ዜድ ጥሩልኝ፣ ዜድ ጥሩልኝ። አንዴ ጋይስ ዜድን ጥሯት፣ ሽር አርጉላት። ዜድን የዜድ ጊፍተር ደግሞ አለች አንድ ነኝ። እኔ ምን አርጊ ነው የምትይ ሴት ዋለች? በቃ ሼባዎቹ ግን ችግራችሁ ምንድን ነው? አረ ማርያም ተፋቱኝ እንዴ ምንድን ነው ችግራችሁ? እነዚህ ሼባዎቹ ከአርባ ዓመት በላይ ያለች ሆ የእናንተ እናት ትሙት ከወጣት መተለጣልጠት ወጥዋለ ሼባዎቹ ምንድን ዜድን ጥሯት ወገን ዜድ የታለች ማርያምን አንድ ማፊ ነች ገ የምትባል ልጅ አለች አሜሪካና በደንብ በቅርብ ነው የማውቃት እናቴቱም ከዛ በትንሽ ነገር ተጣልታ እኔን ከዛ ተጣላሽበት ሰውዬ ጋር ትመላለሽም እንዲ ምን የምናገባኝ ከአንቺ የዜድን ክብር ብዬ ነው እንጂ ረገጫለሽ ዜድ የታለች ዜድ ጥሯት

አሁን ህዝብ ምን እያደረገ ነው? አንቴ በጣም ቆንጆ ይሰማጭ። አይ መስቀሉ እንዴት አያችሁት ወገን! ከሀገር የተላከ መስቀል ነው። እንትን ከሆነ እኮ ነው ማርያም፣ የኔ እንትን እንዴት ሽማ ዘሬ ላክችልኝ መስቀል ወገን። የእነ ፊንገር ሾው ቤተሰቦቿ ሄጅ አረብ ሀገር ስርተሽ ብራምጪ ብለው በባህር ይልካሉ። የእኛ ደግሞ ቤተሰቦች ደግሞ ተሳደቢ ብለው ይልካሉ። የኛ ቤተሰቦች ደግሞ ተውልቼ ስደብ አይጠቅምህም፣ መስቀል አድርጋ አንገትህ ላይ መስቀል የለህም ብለው ከየት ወዴት ልከው እንደላኩል። ዳስ ዲፈረንስ ከቤተሰቦች ጋር ልዩነት ይሄ ነው። ገባችሁ? ስለ እናቴ ነው ያላወራም። ስለ ቤተሰቦች አውርቼ አላውቅም። እናቴ ግን አስር ጊዜ ብሳሳት አስር ጊዜ ብንትን ብል አደለም ሶሻል ሚዲያ ላይ ወጣ አደለም እንዳንቺ እንዳንቺ ማለት ነው ህዝብን ልትሳደብ ልትውል እንደ ፊንገር ሸው እንዳንቺ ማለት ነው። ከጎደኞቹ ጋም ለራሱ ልጅ እንደዚህ ነው ብላ ስለኔ መጥፎ ነገር አታወራም እናቴ ትሙት። መጥፎ ነገር እየሰራ ብታየኝም ለራሱ ከሰው ሰው ከህዝብ ራቅ ካለች በኋላ ነው ልጅ ይህን